ዴል ላይፋችን ፊት ተመልሷል ማለት ነው። እዚህ ላይ ተነስቼ ምን እያረኩ ይመስላችኋል? በጣም ደክሞኝ ነበርና እንደ አዲስ በቃ ግረፍ ብዬ ምክንያቱም በዚህ ሰዓት ተነስቼ አላውቅም። ለቪዲዮ ብዬ ተነስቼ ነበርና በቃ ትክዝ ብዬ መንገድ መንገዱን እያየሁት በቃ ተመስጬ በጣም ተመስጬ ነበር። በጣም ደስ የሚል ሰዓት ነበር ጋይስ። ከሶስት ወር ምናምን በኋላ ይሆናል ቤቱን ልክ እንደዚህ በጠዋት ሳይሆን በቃ ተነስቼ አላውቅም ሶስት ሰዓት ምናምን ስለምነሳ አይቼው አላውቅም። እስኪ እንሹፈው ያለውን ነገር ይሄን የሌለኝ ዛሬ ብቻ አሳየቻቸዋለሁ። ጊዜ በፊት በይስ ጠዋት ተነስቼ አሁን አስራ ሁለት ሰዓት ከምናምን ላይ ያለ አስራ ሁለት ሰዓት ሻርፕ አካባቢ በጠዋት ለካ እንደዚህ ደስ ይላል። በለው በለው በለው። ብታምኑም ባታምኑም ቤት የመሸከፍ ጀምሪያለሁ። የምታዩት ክሊን በቃ ቀጥታ ሳላዘጋችሁ ወዲያው ስራ ጀምሪያለሁ ጋይስ። እንደምትመለከቱት ካሜራ ስራ እየሰራ እንገኛለን። ከጀመርኩ ሁለት ሳምንት አካባቢ ሆኗል፣ ግን ጥሩ እንትን እየተንቀሳቀስን ነው። እስኪ ለእናንተ ደግሞ አንድ ቪዲዮ በዛኛው አካውንት ማለት ነው ጥርት ያለ ነገር ገለጽ አድርግላችኋል ያስባለሁ። ጋይስ እንዳልኳችሁ ወጣት ስትሆኑ እያንዳንዱ ስራ መሞከር፣ መስራት፣ ማየት አለብን እና ቆይሽ ተወራ ጫር ስራ ሰላም ሰላም፣ እንዴት ናችሁ? ዛሬ ዴይን ላይፍ ተጀምሯል። አቢ ታውቃለህ፣ አምስት ቀን ነው ስድስት ቀን ዴይን ላይፍ እንዴት ተጀምሯል? ኢንትሮ ከሰራው በኋላ ይቅርብኝ እያስጠላል። ይተዋል እሺ። እኛ ወን ደሞ አድርገው ያምራል እኮ ግን እኔ በጣም ይሄኛው ናት። እዚህ ላይ የምታዩት የምንቀርጽላቸው ከገባም በኋላ በቃ ልብሷ ተመችቶ ኔ ካልገዛሁት እያልኩ እንትን እያልኩ የነበረና ነገር በዛው ቅድ እንዳልኳችሁ ማለት ነው እናስተናግድ ገብተን ማለት ልንቀርጽ ገብተን በዛው ልብስ ገዛው ሳላስበው፣ በጣም የምታምር ነበረች ምንም ነገር ይሄን ገዛዎት ማለት ነው። ነገር ግን የሚቻል ገዛዎትም ሳላስበው ጋር ይሄም አይባልም ሲጀመር በመጀመሪያ ደረጃ ማለት የንጉሱ ደጋፊ ከሆናችሁ ግዴታ መቼም አንድ ሰው ቢያንስ ይሄ ማልያ ነው ይገባል። የታወቀ ነው ለቪዲዮ ነው እስከሚል ማለት ነው በሊቨርፑል ሰራ ነበር። ሳይታሰብም ተገዝቷል። አይስ ይሄ ነው ሰሆን የገዛውት በቃ የእስቲ ደጋፊ ነኝ ምንም ማድረግ አይቻልም። አጋጣሚ በቃ ሳይ ወጣን፣ በጣም በጣም ተመቸኝ። ግን አያምሩም ጋይስ ሉክ አዘ ኳሊቲ ጋይስ። አዳዲሶቹን አሁን እንትን አይሉም አይነፉ እነዚህ አይነት ሰው ሳይሻሉ አይቀሩም። ስም የለውም ግን በጣም ነው ያምር። በተለይ ደግሞ በቃ ከኔ ላይ ግጥም ነው ያለች ግጥም፣ ታውቃል። አንድ ይቀራል አንደኛው፣ ስታይስ ግን በቃ ተወዱታላችሁ። ላሳያችሁ፣ ብዙ አይነት ትርጉም አለው። አንደኛ ኖርማል ጃኬት ይመስላል። ሁለተኛ እንደዚህ ማለቱ የፖርቹጋል ይመስላል፣ የሮናልዶ ደጋፊ አይ፣ በቃ መግዛት ማሊያ። ሶስተኛ ጃኬት አልነበረኝም። ጃኬት በጣም ነው ነው ከማሊያ ጋር የተያዘ ነገር በጣም የሚመቸኝ በቃ እና ተመልሼ በጣም ትንሽ ከስራው ጋር ትንሽ ተለያይቼ ነበር። ትንሽ ከብደ ነበር ጋይስ። አሁን ሻወር ወስጄ ነበር እና የቴሌግራም ስራ ጋይስ፣ እኔ ምድ በጣም ስራ ሳይመጣ ሊቀርቶ ያውቅም። በዚህ አጋጣሚ ደግሞ ራሳችን እንዴት አድርገን ማሳደግ እንችላለን። ለምሳሌ ያክል አሁን በሶሻል ሚዲያ እንደዚህ ራሳችሁን ማሻሻል ትችላላችሁ። እና አንድ አካውንት ከፈትኩ ማለት ነው፣ አሳያችኋለሁ አምስት ቪዲዮ ነው ፖስት ያረኩበት፣ በአምስት ቪዲዮ ያሳደግኩት። ላሳያችሁ ወደዚህ እየገቡ እንደምትመለከቱት ዳግ ከሆነ የሚል በሌላ ባግራውንድ ያረኩለት ማለት ነው። 1595 ማለት ነው ፖስት ያረኳቸው ቪዲዮ እያችሁ ጋይስ፣ የዩቲብ ቪዲዮ እየቆራረጥኩ ፖስት ማድረግባቸው እንደምትመለ ይታያቸዋል የተስፋ አደርጋለሁ። ልክ እንደዚህ ያሳደግኩትና ይታያቸዋል። 1595 ካሜራው ሪቨርት ያደርግባችሁ ይችላልና እንደዛ አደረኩና ከዛ ስለ ቴሌግራም እያስተማርኩበትና በጣም ብሶ ማወቅ ይፈልጋል በጣም ለካ ይሰራበታል ማለት ነው። በጣም ደግሞ ያው ቆልና ኮሜንት ላይ በጣም የሚገርም ነው። እና ከቴሌግራም አድ አልፌ ደግሞ እንዴት መሰላችሁ አረኩ ማለት ነው። ላሳያችሁ፣ ቆይ ከቴሌግራም አድ አልፌ እንዴት አረኩ መሰላችሁ? ከቴሌግራም የሚያሰሩትን ሰዎች ጋር ኮንታክት ማድረግ ጀመርኩና አወሩ ገና እንትን አላለም እንጂ በዚህኛው ወይ ደግሞ በቃ በዚህ ሰላሳ ቀናት ውስጥ ቴሌግራም ሰራቸው ለብቻ ያስቀምጥኳቸው ነበርና በቴሌግራም የምትምላቸው ማለት ነው አድ ማስቀምጣቸውን ምናምና ዊዝድሮ እያረኩ አንድ ቦታ ማስቀምጣቸው። ምክንያቱም እንትና ሉቢ ስለፈለግኩ ማለት ነው። እና እነዛ ማለት ነው ከቶንኪ ፐር ማስቀምጣቸው ነበረ ነው የተመለከቱ ይሄን ደርሷል ማለት ነው። እና ከዚህ በላይም ደግሞ እንሰራበታለን። በጣም ብሶ ደግሞ አሳየን እያለ ነው። አሁን እናንተ ፈተና የጨርሳችሁ ነው አብዛኞቻችሁ ተማሪ ትኖር ትችላላችሁ። ና አንድ ጥርት ያለ ቪዲዮ እሰራለሁ የግዴት ያስፈልጋል ያንን ክላስ የነበረውን ደግሞ የንትኑ ይቀጥላል ማለት ነው። ባይዞ ሳነግራችሁ ዙር ላይ የነበረው ክሪፕቶ ትሬዲንግ ቻሌንጅ ፌል፣ ምክንያቱም ጦርነት ነበርና። ኦሎቨር ግን እኔ በዚኛው ግን ያሳካሁት ይገኛል፣ ምክንያቱም አሪፍ አድርገን መስራት የሞከርኩ ነው። አብዞኞቻችሁ ጋይስ በዚህ ክረምት ያክል ነገር ይዛችሁ ምክንያቱም ብዙዎቻችሁ የሆነ ጥረት ያለ መሰረታችሁ ቢያንስ በቃ ለሆነ ለኪሳችሁ ሊሆን የሚችል ነገር ማለት ነው። ላይክ ስቡ 31 ዶላር በወር ብታገኙበት በዚህ ብቻ እንጃ፣ በጣም የሚገርም ነው። እና ምን ለማለት ፈልጌ ነው ጋይስ ይሄኛው ከሌላ ሰዎች ጋር ተነጋገርኩና፣ ደግሞ ከሌላ ሰዎች ጋር ከቴሌግራም አድ ያሉ ሰዎች አሉ አይደለ? ከእነሱ ጋር እንትን ብዬ ነበር። አልመቸኝ አልመቸኝ፣ እንደዚህ ልቀመጥ። አዎ እንደዚህ ይመቸኛል። ያው ከቴሌግራም አድ ጋር እንትን የሚሉ የሚሰሩ ሰዎች ነበሩና እነሱንም ኮንታክት እናደርጋሉኝ። እና ኮንታክት አረኳቸውን ምናምን ከዛ ቴሌግራም አድሚ የሚቆርጠው ብዙ ስራ ስለሰራው ስለተማመንን አሁን በቀጥታ እነሱ በመስራት ይሻለውና ወደ አንድ ፖስት አድርግላችሁ፣ ስልሳ ዶላር የሚከፍል ይመረኛ። ላሳያችሁ፣ የመጨረሻውን ፖስት ላሳያችሁ። ሳይባር ጉሊ ነበር ግን ስልሳ እንስማማለን። የሚታያችሁ ከሆነ ማለት ነው ይታያችኋል። እዚህ ላይ ጽሑፍ ይታያችኋል። በቃ የሆነ ነገር አስቀምጦ ከዚያ ስልሳ እንስራት ብሎ ማለት ነው። ስለዚህ እንዲደረግ መስራት አለባችሁ። ግን ለክረምት ሬዲዮን ኮሜንት ላይ ሬዲዮን በሉ ወይ ደግሞ ቴሌግራም ቪዲዮ ጫርሰልን በሉኝ። የክሪፕቶ ትሬዲንጉን እየሰራሁት ነበር፣ ነገር ግን ማርኬቱ በጣም አልምች ሲል እኔም ተውኩት በቃ። ምክንያቱም በጣም ብሰው እንትን እያለበት ነው ጋይስ። በቃ እንደ ረቡዕ በስትራቴጂ እሄዳለሁ ማለት የሚባል ነገር የለም። ምክንያቱም ትራምፕ የሆነ ነገር ይናገራል ወይ እስራኤል ተኩሳለች ወይ ኢራን ተኩሳለች እና በጣም ከባድ ነው። ኦልቨር ይሄን ይመስላል ማለት ነው። ሌሎች የሚሰራቸው ስራዎች አሉ፣ ግን እነዚያን ስራዎች ደግሞ አንድ ጊዜ ፍሬ ካፈሩ በኋላ ባሳያችሁ ይሻላል ብዬ ስላሰብኩ ነው፣ እንጂ ያንን የምንላም ስራዎች ደግሞ አሳያችኋል አልጠራጠርም። ይች ካሜራ ደስ የምትል ጋይስ፣ በቃ እናንተ ትከተላችኋለች፣ በቃ እናንተ ትከተላችኋለች። እናንተ ለሁሉ ሰው የምትፈልጉትን ሀሳብ እያነሳችሁ መጫወት፣ ማውራት፣ መደሰት ነው ማለት ነው። ሻወር ወስጄ ነበር። ፎጣዬን አምጥቼ ነበር። እዚህ ነው የምትመለከቱት። ኦኬ፣ አሁን ቲቪዬን እንትን ልበል እና ምን ፊልም ቻችኋል እስቲ ጋይስ። አንድ ሲሪየስ ልጀምር አስቤያለሁ። ማታ ማታ እንደዚህ የሚደበርበት ማለት ነው። ምን ልጀምር ይሻላል እናንተ እስቲ ምከሩኝ። ስክሪን እንዳላስገባው እንትን እንዳይደብዬ ነው የሚመጣብኝ። መጀመሪያ አይታያችሁም፣ አንዴ ያደርግላችሁ፣ አሁን ይታያችኋል እያስባለሁ። እስቲ አንድ እስቲ ያስመረጡ ጋይስ፣ እኔ እንትን ልጀምር እያሰብኩ ነው። ብሬኪንግ ባድ አይቼዋለሁ፣ ግን ሲዝን ስሪ አካባቢ ያቆረስኩትና እሱ ልጀምረው እያልኩ ነው። ግን እስኪ አሪፍ አሪፍ ፊልሞች አሉ ጋይስ፣ ታውቃላችሁ። ፊልም ሁሉ ከዚህ ያለ ጌም ኦፍ ትሮንስ ራሱ ብጀምረው በጣም ደስ ይለኛል። ዛሬ ጌም ኦፍ ትሮንስ በቃ ልጀምረው። እሱ አለ ሌላ ደግሞ ዋና አካውንት ደግሞ ወደ 300 ሺህ ደርሷል ጋይስ ሶሻል ሚዲያ የምትፈልጉ ካላችሁ ጊዜው ነው ጋይስ ማንኛውም አይነት ማስታወቂያ ልሰራላችሁ እችላለሁ አይታወቅምና ብትከፍቱ ይሻላል እሺ ከዚህ በኋላ አዲስ ነገር የሚፈጠር ከሆነ ማሳውቃቸዋለሁ ይገርማችሁ ጋይስ ዴይ ኢን ላይፍ ሲኖረኝ ምናምን የሰራችሁት ቪዲዮ ቻብዘኛው ባይራል ይወጣሉ ዛሬም የሰራሁት ቪዲዮ 462 ሺህ ሰው አይቶታል 336 ሺህ ደርሰናል እና ይሄም ደግሞ አሪፍ ኤንጌጅመንት እንዲኖረው ተስፋ አደርጋለሁ እሺ እንገናኛለን